አርቲስት ገሊላ ርዕሶም በልጇ ክርስትና ላይ የተናገረችው ንግግር ታዳሚውን በእምባ እያራጨ ነው። እግዚአብሔር አይዘገይም፣ የቸኮልኩት እኔ ነኝ፣ እግዚአብሔር ለሁሉም ቀን አለው የሚል መልእክቷን አጋርታለች። እግዚአብሔር ከ11 ዓመታት በኋላ ልጅ ሰጠኝ የምትለው አርቲስቷ ስለ ባሏና ስለ ባሏ ቤተሰቦች የተናገረችው አንጀት የሚበላ መልእክት ልናስደምጣችሁ ነው። ቆሻሻይን ያጸዳ ደሜን ይደረክ ስትል ያመሰገነች ሰው ማን ነው? አርቲስቶች ሁሉ በደስታ ያለቀሱበት ክርስትናን እየዳሰስን ስለ አርቲስት ገሊላ ርዕሶም ያልተሰሙ መረጃዎችን ይዘን ቀርበናል። ታደምጡታላችሁ እናንተ ብቻ ላይክ እና ሰብስክራይብ የሚሉትን ነጭ እና ቀይ በተኖች ነታ እያረጋችሁ አብራችሁን ቆዩ። እንግዲህ 2018 ላይ ከሰማናቸው መልካም ዜናዎች አንዱ የአርቲስት ገሊላ እናት መሆን መቻል ነው። 11 አመት የቆየው የገሊላ ትዳር በልጅ ጡት ከተፈተነ ለቤተሰብ ለወዳጅ ሁሉ ከበድ ያለ ጊዜ ነበር። ገሊላ ከምትወዳት ታናሽቷ ቤተ ማርያም ማረፍ በኋላ ደግሞ የልጅ እናት የመሆን ጉጉቷ ፍላጎቷ በእጅጉ የጨመረበት ወቅት ነበር። ከአምስት አመት በፊት ሰይፉ ኦን ኢቢኤስ ላይ ቀርባ ሴት ልጅ ከወለድ ስሟን ቤተ ማርያም ነው የምለው ብላ ነበር። ይህ ጉጉት መሬት እስኪወርድ ድረስ እንኳን ማርያም ማረችሽ ለመባል አመታት መጠበቅ ግድ ይል ነበር። የታገሰ ከሚስቱ ይወልዳል እንደሚባለው ለገሊላ ይህ አባባል ዘንድሮ ሰርቷል። ገሊላ ከ11 አመት በኋላ የናፈቀችው የጸሎታዋ ምላሽ ልጇን አቅፋለች። ያለፉት ጊዜያት ከቤቶች ድራማ ላይ እንዲሁም ከማህበራዊ ሚዲያ ላይ ጠፍታ የነበረችው ገሊላ ልክ መጽሐፍ ቅዱስ ላይ በእርጅናዋ ወራት ልጅ ስታገኝ እንደተሸሸገችው ነውሬን በሰው ፊት ዝቅ ማለቴን እግዚአብሔር ለውጧል እንዳለችው ኤልሳቤት፣ ገሊላም ከቤት የማትወጣ ስልክ ባለማንሳት እርግዝኗን ተደብቃ ነበር ያሳለፈችው። ሰሞኑ ደመቅ ያለ ክርስትና ያዘጋጁት ጥንዶቹ አርቲስት ገሊላ ርዕሶም እና ዮናስ ሞባይል በመባል በንግድ ስሙ የሚታወቀው አቶ ዮናስ ከ11 ዓመት በኋላ ፈጣሪን ጠብቆ መልስ ማግኘት ምንኛ እንደሆነ ከእምባ ጋር አሳይተውናል። እኛም እንግዲህ እንኳን ደስ አላችሁ ማለት እንፈልጋለን። እስቲ እናንተም ደግሞ አርቲስት ገሊላ ርዕሶምን እንኳን ደስ አለሽ ማለታችሁን አትርሱ። ምክንያቱም በዚህ ሰዓት ብዙ ትዳሮች በልጅ ማጣት ውስጥ ሆነው የነበረው ፍቅራቸው ጠፍቶ ጎጇቸው ሊፈርስ የደረሰ ከጫፍ ላይ የሆኑ ብዙ ሰዎች ይኖራሉና ነገር ግን እነዚህ ሁለት ጥንዶችን ምሳሌ በማድረግ እግዚአብሔርን መጠበቅ አስፈላጊ ነውና ከነዚህ ሁለት ጥንዶች መማርና እግዚአብሔርን መጠበቅ አስፈላጊ ነው። ምክንያቱም እግዚአብሔር ነገሮችን የሚሰራበት የራሱ ጊዜ ያለውና፣ እንግዲህ ወደ ክርስትና ፕሮግራሙ ስንመለስ በርካታ አርቲስቶች የታደሙበት ሲሆን ልክ እንደ ገሊላ ከረጅም ጊዜ በኋላ ልጅ ያገኘችው መቅደስ ጸጋይን ጨምሮ ሰራዊት ፍቅሬ፣ ታደለ ሮባ፣ ባዩሽ ከበደና ሌሎች የቤቶች ድራማ ተዋንያን አሸናፊ ማህሌት እንዲሁም ሜላት እና በርካታ የጥበብ ሰዎች የታደሙበት ክርስትና ነበር። የፊልም ምርቃትን የሚያስንቅ ነው ብንልም ማጋነን አይሆንብንም። ገሊላ ታዳሚውን በእንባ ያራጨችበት በእሷ የእንባ ዘለላዎች ውስጥ የተስፋ መቁረጥ ጊዜያቶች እንደነበሩ ማየት ይቻላል። በገሊላ እንባ ውስጥ ማዕፀነ ለምለም አይደለሁም ብሎ ተስፋ የሚያስቆርጡ ጊዜያቶችን ማሳለፏን መረዳት አይከብድም። በገሊላ እንባ ውስጥ አራስ ልጅ፣ የሚድህ ልጅ፣ አፉ የሚኮላተፍ ልጅ ሲያዩ እንባ ድንገት ያመለጠበትን ጊዜያት እንደነበሩ ወለል ብሎ ይታያል። በገሊላ እምባ ውስጥ መች ነው የምትወልዱት ከሚል ጥያቄ ሽሽት የተጓዙትን ርቀት ማየት ይቻላል። የገሊላ እምባ ብዙ ነገር ይናገራል። የታዳሚውን መንፈስ የሚለው አንዳች ነገር ነበር። እንደ ማንኛውም ድግስ የምግብ የመጠጥ እናም ከዛም በተረፈ የአስረሽ ምቹ ጊዜ ብቻ አልነበረም። የገሊላ ልጅ ክርስትና መድረኩ ላይ ሆና ስትናገር አምላክን በአንድነት የማመስገት ስሜት ነበረው። እልልታና ጭብጨባው ከተማ መሀል በአንድ ትልቁ ሆቴል የተደገሰ ክርስትና ሳይሆን ለጥምቀት ታቦተ ሕጉን ለመሸኘት የወጣ ሕዝብ ያለው ስሜት የያዘ ታዳሚ ነበር። በክርስትና፣ በሐዘን፣ በሰርግ ከጎናችን የምንጠራችሁ የኛ የሆናችሁ ሰዎች ናችሁና ህመማችን፣ ድካማችንን ስለምታውቁ የደስታችን ቀን አብረን በመሆን ከመደሰት ባለፈ ወደ ኋላ ያለውን በማሰብ ብዙዎች ፕሮግራሙን እያደመቁ ከእምባቸው ጋር እየታገሉ ደስታቸውን ሲያሳዩ ተስተውሏል። ልጇን አቅፋ በደስታ ስታነባ አብረው እምባቸውን የታገሉ በደስታ ቀኗ ትናንት ያሳለፈችው ትዝ ብሏቸው አብረው የደስታ እንባ ያነቡ ብዙ ታዳሚያን ነበሩ። ፕሮግራሙ በልቧ ሰዎች ሳቅና በእሷ እንባ እንዲሁም አብረዋት ባነቡ ሰዎች የተሞላ ነበር። በፕሮግራሙ ላይ ገሊላ የመድረክ ቃላት አልተጠቀመችም። ስሜቷን ተቆጣጥራ መድረክ ላይ ንግግር አላደረገችም። ህመሟን በልጅ መጠበቅ እንደ ደከመች ሴት እና እግዚአብሔር እንደረዳት ረዳት እንደ ተጎበኘች ሴት ነበር ንግግሯ ፍጹም ሰዋቢና የሷም ስሜታዊነት ሙሉ በሙሉ የታዳሚው ስሜቷ የሚጋባ ነበር። ንግግሯም የዘመናት እንባዬ ነው የታበሰው፣ ለእኔ 2018 የምህረት ጊዜ ነው። በእኔ ህይወት ለተደረገው ነገር ሁሉ እግዚአብሔር ክብሩን ይውሰድ። እግዚአብሔር ትክክለኛውን ጊዜ ያውቃል። ሰው ሁሉ አይ የእሷ ነገር ባለበት ጊዜ፣ እኔም በራሴ ተስፋ በቆረጥኩበት ጊዜ እግዚአብሔር በፍሬ ባረከኝ። ከኛ የሆነ ምንም የለም። ገንዘብ ልጅን አያመጣም እግዚአብሔር እንጂ ስትል አምላኳም እምባ የተናነቃት አመስግናለች። ታዳሚውም ስሜቷንና ለአምላኳ ያቀረበችውን ምስጋና ተጋርተዋታል። ገሊላ ከአምላኳን በመቀጠል ምስጋናዋን ለባለቤቷ የለገሰች ሲሆን በአራስ ቤት ቆይታዋ ስለተንከባከባት በሰው ሀገር ደሟን ሳይጸየፍ በእሷ አነጋገር ቆሻሻይን ያጸዳ ደሜን ይጠረክ ባለቤቴ አመሰግንሃለው ብለዋለች። ከፊቷ ላይ የእሱ ደግነት፣ የእሱ አብሮነት፣ የእሱ አይዞሽ ባይነት ባይኖር በትዳር ለረጅም ጊዜ ልጅ ሳያገኙ መኖር ከባድ እንደሆነ ለመረዳት አያዳግትም። ገሊላ ቀጥላ ያመሰገነችው ቤተሰቦቿን ነው። በእንባ እግዚአብሔርን እንደለመኑላት ጸሎታቸው እንደረዳት፣ በከባድ ቀናቶቿም ቀና እንዳደረጋት አንድም ቀን የተከፋ ያዘነ ፊት ሳታሳዩኝ በየቤተ ክርስቲያኑ እየሄዳችሁ እንባችሁን ላፈሰሳችሁልኝ አመሰግናለሁ ስትል ተደምጣለች። ታዳሚውም ስሜታዊ ያደረገው ገሊላ ለባሏ ቤተሰቦች የተናገረችው ያቀረበችው ምስጋና ነው። አንድም ቀን የልጄ ሚስት ልጅ አልወለደችም ብላችሁ ፊታችሁን ሳታጠቁሩ ከእንክብካቤያችሁ ሳታጎድሉ በፍቅር ታዩኝ ስለነበር አመሰግናለሁ ብላለች። እንደሚታወቀው ቤተሰብ በትዳር ውስጥ ጣልቃ ከሚገባባቸው ጉዳዮች አንዱ ጥንዶች ልጅ መውለድ ሳይችሉ ሲቀር ሲሆን ከዚህ የከፋው ደግሞ ሚስት መውለድ ሳትችል ስትቀር የባል ቤተሰቦች የሚፈጥሩት ጫና ቀላል አይደለም። በተለይ በተለይ እናት የልጃቸውን ልጅ ማየት ሳይችሉ ሲቀር ትዳሩን እንዲፈታና ሌላ እንዲያገባ መጨቅጨቅ የተለመደና ለጆሯችንም አዲስ ያልሆነ ነገር ነው። የገሊላ የባሏ ቤተሰቦች ሸክሟን የሚያከብዱ ሳይሆን አጋዥ እንደነበሩ በምስጋና ገልጻለች። አርቲስቷ ልጇን በታቀፈችበት ወቅት ከአራስ ቤት ሰይፉ ፋንታውን አንድ ጥያቄ ሰንዝሮላት ነበር። ልክ እንዳንቺ ሁኔታ ውስጥ ላሉ ምን ትመክሪያለሽ? ይላታል። ነገር ሲዘገይ ልብ ይደክማል። ነገር ሲዘገይ ተስፋ ያስቆርጣል። አንዳንድ ነገር መምጣታቸው ሲቆይ ሌላ አማራጭ አይን ያያል፣ ልብም ይሸፍታል። ግን ግን እግዚአብሔር የታመነ ረዳት ነው። እኔን ያየ ሰው ይጽናና ልባቸው ለደከመ እኔ ምስክር ልሆን። እኔ ፈጥኝ እንጂ እግዚአብሔር ዘይቶ አልነበረም። እግዚአብሔርን ታመኑት፣ ጠብቁት ስትል ምላሿን ሰጥታለች። አንዳንድ ሙያዎች ከልምድ ጋር ሲሆኑ ይበልጥ ያባባሉና ገሊላም የእናትነት ጊዜዋን ራሷን በደንብ የምታይበት። ደግሞም ቆም ብላ የህይወት እይታዋን የምትመረምርበት የሚያደርጋት ስለ ህይወት ተስፋ ሳይቆርጡ ነገን መጠበቅ፣ እንዲሁም ጥንዶች ከአምላክ የልጅ ስጦታ እስኪሰጣቸው ትዳራቸውን እንዴት ከመፍረስ መታደግ እንደሚችሉ እርስ በእርሳቸው አለውልህ አለውልሽ መባባል እንዴት እንደሚችሉ ቤተሰብ ልጅ እየጠበቁ ላልሆነላቸው ማድረግ ስላለበት ድጋፍ በፊልሞች በድራማዎች እንደምታሳየን ተስፋ እያደረግን ያው የጥበብ ሰዎች የህይወት ክፍል የበራ እይታቸውንና ይህ የህይወት ጉዟን ለሌላ ብርሃን እንደሚሆን ተስፋ እናደርጋለን። እኛም እንግዲህ በድካሜ እንኳን ደስ አለሽ ማለት እንፈልጋለን። ቤተሰቦች ለዛሬ ያዝነው ፕሮግራም ይህ ነው። በቀጣይ እስክንገናኝ ቻው ቆዩን።